ብፁዕ ካርዲናል ብርሃነ ኢየሱስ ለ ለአስራ ዘጠነኛው የሕሙማንና ጤና ባለሙያዎች ቀን ያስተላለፉት ሐዋርያዊ መልእክት። የክርስቶስን ሕማምና ሥቃይ የምትካፈሉና የሚካፈሉትን የምታግዙ ወገኖቼ ሆይ፣ ሁሉን አስችሎ ስለዚህች ዕለት ላደረሰ ልዑል እግዚአብሔር ክብርና ምስጋና ይግባው። በዘንድሮ ዓለም አቀፍ የሕሙማን ቀን ርእሰ ዲቃነ ጳጳሳት አቡነ ፍራንቼስኮስ የመረጡት ቃል ተስፋው አያሳፍርም እንዳውም በፈተና ጊዜ ያጠነክረናል የሚል ነው። በእግዚአብሔር የሚያምኑ ሰዎች ከጥንት ጀምሮ መከራና ስቃይ ሲደርስባቸው መጽናኛቸው አምላካቸው የሰጣቸው ተስፋ ነበር። አዳም ከገነት ተባሮ የዚህ ዓለም ፍዳ ቢያጋጥመውም ከልጅ ልጅህ ተወልጄ አድንሃለሁ መባሉ ረድቶታል። ኖህ ከጥፋት ውኃ ለመዳን ትልቅ መርከብን መስራት የጀመረው ቤተሰቡንና የእንስሳትን ዘሮችን እንዳያልቁ ተስፋ በማድረጉ ነው። አብርሃም ወደማያውቀው ሀገር የተሰደደው የገዛ ልጁን ለመሥዋዕት ለማቅረብ የተዘጋጀው በአምላኩ ተስፋ ተማምኖ ነው። ዮሴፍ ተሸጦ ወደ ግብፅ ቢሰደድም በእግዚአብሔር የነበረው ተስፋ የጸና ነበረ። ሙሴ የእስራኤልን ሕዝብ ከባርነት አውጥቶ ለአርባ ዓመታት በበረሃ የተንከራተተው በበረሃ የተንከራተተው የተስፋይቱን ምድር ለመውረስ ነው። ዳዊት ጎልያድን ሌሎችን ጠላቶችን የታገለው፣ የሀገሩን ሕዝብ መምራት የቻለው አምላኩ ከጎኑ ሁሌም እንደሚኖር ተስፋ ስለነበረው ነው። ራሱ ጌታችን ኢየሱስ ክርስቶስ በአስቸጋሪ ሁኔታዎች የምሥራቹን ቃል የሰበከው፣ ታምራት የሠራው፣ እስከ መስቀል ሞት ድረስ ታዛዥ የሆነው በሰማይ አባቱ ላይ ባለው እምነት ተስፋና ፍቅር ነው። የእርሱ ተከታዮች የሆኑት ሐዋርያቱና ከዚያም በኋላ የተገኙት ቅዱሳን በዓለም ዝናና ምቾት ባለመደለል ብዙ መከራና ስቃይ የተቀበሉት የተማመኑበት እግዚአብሔር የድል አክሊልን እንደሚያቀዳጃቸው ሙሉ ተስፋ ስለነበራቸው ነው። እኛም በምድራዊ ጊዜያዊ ቆይታችን መከራ፣ ሕመምና ሥቃይ ያጋጥመናል፣ እንፈተናለን። ዘመድ ወዳጅ እንዲረዱን የጤና ባለሙያዎች እንዲያክሙን እንጥራለን ከሁሉም በላይ ግን ዳዊት በመዝሙሩ እንዳለው በሰዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻለናል በእርሱ የማያልቅ ምህረትና ቸርነት ተስፋ ማድረግ የስጋም ሆነ የነፍስ ፈውስ ያስገኝልናል በሰበካችን የተጀመረው ህሙማንን ወደ እርሱ የማቅረብ በየዕለቱ ወቅታዊ ጸሎቶችን የማሰራጨት የጤና ባለሙያዎች ተደራጅተው ለማገልገል መነሳሳት አበረታች ነው የቅዱስ ዮሐንስ ጳውሎስ ኮሌጅም ቤተሰቦች በጽኑ ሕመም የሚሰቃዩትን አባሎቻቸውን ለመንከባከብ እንዲችሉ ተገቢ የስልጠና ምርሃ ግብር ቢከፍት ጠቀሜታ ይኖረዋል። በዚህ ምሕረት ዓመት የጀመረውን የዓብይ ጾም የጸሎትና የመሥዋዕትነት ጊዜ እግዚአብሔር አባታችን ባርኩ። የልጁን የህማማት ሞትና ትንሣኤ በረከት ተካፋዮች ያድርገን። በከባድ ሕመም ለሚሰቃዩት ሁሉ በተለይም ለርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ጤንነት እንጸልያለን። ወጣቱ ጦቢያን በጉዞው የረዳው ከሕመሙ እንዲፈወስ ያደረገውን መልአክ ሩፋኤልን ዛሬም እንዲያግዘን እንማጸነዋለን። ብዙ ሥቃይ የተቀበለችውና የአንድያ ልጇን ህማማት በቅርበት የተከፈለችው የሕሙማን ፈውስ የሆነችው ቋጠሮ ፈቺ እመቤታችን ቅዱስ ድንግል ማርያም በጥበቃዋ ስር የምንገኘውን ልጆቿን ሁሉ ወደ ልጇ እንድትመራን እንለምናታለን። የእግዚአብሔር አቡራኬ የወልድ ፍቅርና የመንፈስ ቅዱስ አጽናኝ ኃይል ዘወትር ከእናንተ ጋር ይሁን። አሚን። ካርዲናል ብርሃነ ኢየሱስ ሱራፌል፣ አዲስ አበባ፣ ቅዳሜ መጋቢት 6 ቀን 2017 ዓ ም